በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከምን ስንክሳር ዘወርሀ ሰኔ አምስት አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስም ሰኔ አምስት በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊ አባት ያዕቆብ አረፈ። ይህም ቅዱስ ከምእመን ዋልጦንስ ዘመን በኋላ የታላቁ ቁስጥንጥኖስ ልጅ በሆነ በታናሹ ቁስጥንጥኖስ ዘመንና በከሃዲው ሉሊያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድ ተጠምጦ ተጠምደው ኖረ። ዋልጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱም አሪዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፈቱ፣ ሃይማኖታቸው የቀናውን የሚመናንን አብያተ ክርስቲያናትንም እንዲዘጉ አሪዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምእመናንን በግዳጅ ስትገቡ ድረስ እንዲሁ አደረጉ። ይህም የንጉሱ ትእዛዝ በሚገባ ሀገር ሁሉ ደረሰ። ይሄ አባ ያዕቆብ ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በሜዳ በኩል የተነሱበትን ጠላቶቹን ሂዶ ለመውጋት ሲወጣ ንጉሱን አገኘው። ይሄ አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳህ ዘንድ ምዕመናን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምናለሁ። ይህን ካላደረግህ ግን እግዚአብሔር ይጥልሃል፣ ከጠላቶችም ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሱም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከሚመልስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብ አንተ በደህና ከተመለስክ በነ አንደ ቤት እግዚአብሔር አልተናገረም ማለት ነዋ፣ አለው። ያም ጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉስም ንጉሱም ከሰራዊቱ ጋር ወደ ጦርነቱ ሄደ። በረከሰች ጸሎታቸው አርዮሳውያን ምንም ብራዱት፣ ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም፣ ጠላቶቹ የተከተሉት ሸሽቶ ካንዲት አድግ ውስጥ ገባ። በዚያም በረከሰች ሃይማኖት ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም በክብር አስወጡት። ምዕመናንም ካዲያንንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአሮሳውያንም ብዙዎች የአባቶቻችን ሐዋርያት ወደ ሆነች ቅን ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ አርፎ የሕይወትና የሰማዕትነት አክሊልን እስክተቀበለ ድረስ እንደ ቀድሞ በገድ ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ቅዱስ አባ ብሶይ ወይ ኃያል ሰማዕት፣ በዚህች ዕለት የተመረጠ ኃያል ተጋዳይ አባ ብሶይ ያረፈ! አረፈ የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱን ስም ታግስ ታግሕስጦስ ነው። እርሱም ከአንጾኪያ የዕቃ ገዥ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም ባንዲቱ ለታግሕስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው፣ የእግዚአብሔር ወዳጅ ሆይ፣ ሰላም ላንተ ይሁን። እነሆ ጸሎቲ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅ ተወልደሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ስቃይና መከራ ተቀብሎ የሰማዕትነት አክሊልን ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላ ፀንሳ ይህን ቅዱስ ሚያዝያ አንድ ቀን ወለደችው። የእውቀትን ጥበብንና ፈራሃ እግዚአብሔርን በማስተማር አሳደጉት። ሰባት ዓመትን በሆነው ጊዜ ወደ አክሜም የወሰጉ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋራ በጸሎትና በጾም ተጠምዶ ድንቆች ታምራትን እያደረገ ኖረ። ከዚህ በኋላ ሀያ ሰባት ዓመት በሆነው ጊዜ የስኢድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜ ክፎች ሰዎች ወደ መኮንኑ መጥቶ ለቃሪ የማይታዘዝና ለአማልክት መስገድንም እንቢ የሚል ሁለት ዲያቆናት አሉ ብለው እኒህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜ እንዲያቀርቧቸው አዘዘና አቀርበው በፊቱ አቆሟቸው። ስለ ስራቸውም መረመሯቸው። ክርስቲያን እንደሆኑ ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከሶስት ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔ የምስራች የምናገር ገብርኤል ይረዳችሁና ይነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ ሲመጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተ ወዳጄ ብሶይ ታላቅ ተጋድሎ አንተን ይጠብቀሃል፣ ወደ እስክንድሪያ ከተማ ሊሰዱህ አላቸው። ከዚያም ወደ አንጾኪያ ወስደው ወስደው በዛ የምስክርነት ገድል ይፈጸማል። ከዚህ በኋላ መኮንኑ ከወኅኒ ቤት አውጥቶ ለጣዖት እንዲሰግዱ አስገድደው እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨመቁት ወታደሮቹን አዘዘ። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል ወርዶ ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወይኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ ከወይኒ ቤት አውጥተው በመርከብ ወደ ውስጥ አስገብተው አንገቱም በብረት ሰንሰለት እጆቹና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንደዚሁ ሆኖ አስር ቀን ኖረ። ከዚህ በኋላ አውጥቶ በፊቱ አቁሞ ለማለክቶች ስገዳለው እምቢ ባለውም ጊዜ ደሙ እንደ ውሃ እስኪፈስ ከባላ ግንድ ላይ አውጥተው አጠብቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በወኅኒ ቤት አሰሩት። የእግዚአብሔር መልአክ ገብርኤል ደግሞ ተገለጠለትና፣ አይዞህ መልካም ገድልህን እስከምትፈጽም እኔ ካንተ ጋር ይኖራለሁና አትፍራ አለው። ከዚህም በኋላ ወደ እስክንድሪያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራው ሁሉ መረመረውና ሕዋሳቱ ተቆራርጦ ስትወድቅ ድረስ ይደበደቡት ዘንድ አዘዘ። ሁለተኛም ዘይትን አፈልተው በጆሮው በአፉና በደረቱ ላይ እንዲያፈስሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞም በእሳት የጋሉ የብረት ጭንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹና የእግሮቹን ስሮች ህዋሳቱንም ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጥተው ህዋሳቱን ሁሉ ፈወሰው። ከዚህ በኋላ አንጾኪያ ከተማ አደረሱትና ወደ ንጉሥ ዲዮቅልጣኖስም አቀረቡት እርሱም በእሳት ባፈሉት በወይን በሙጫ ድፍ ድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አስረው ወደ ባሕር አንከባለው ግማሽ ስጋውን እንዲያሰጥሙ፣ ግማሹን ግን እንዲያሰጥሙ አዘዘ እንዳያሰጥሙ አዘዘ። እነርሱም በባሕር ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስራው ተውት። በዚያ ስቃይም ከቀኑ እስከ ሰባት ሰዓት ዋለ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ፈትቶ አወጣው። እንደ ቀድሞም ጤነኛ አደረገው። ንጉሡም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘ። ያን ጊዜም አንገቱን ቆርጦ በባሕር ዳር ከምድር ላይ ጣለው። ስጋውንም አንስቶ ከቁርበት በተሰራ ጋን ውስጥ ጨምረው ስጋውም ከራሱ ጋራ ተገናኘና እንዳልተቆረጠ ሆነ። ጋኑም በሀያ ቀን እስክንድሪያ እስኪሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የበዋ ሀገር ሰዎችም በሰሞት ጊዜ መጡ። ተሸክመውም በበዋ ሀገር ካለው በቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ቅዱስ ቢፋሞን ሰማዕት። በዚች ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐር አቅሌ የእናቱ ወንድም ልጅ ነበር። ዮሐንስ ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ሥጋውን ገነዘ፣ በበድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየ ሆኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋመውን ከእኔ ጋር መኖርን ከፈለገ ፈጥና ወደ መኮንኑ ሄደ ክብር ግባውና፣ በክርስቶስ ታመን ነገም ወደ እኔ ትመጣለ። ይህንም ሰምቶ የዮሐንስን ሥጋውን ቀበረ። ከዚያም በኋላ ወደ መኮንኑ ሄደ ክብር ግባውና፣ በጌታችን ኢየሱስ ክርስቶስ እየታመነ የረከሱ ጣዖታቱን ሰደበ። መኮንኑም ጽኑ ስቃይ አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የምስክርነትንም አክሊል ተቀበለ። በረከቱን ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ደግሞ የመርቆሬዎስና የመቃርስ የኢሳቅና የኢብሎን የዕረፍታቸው መታሰቢያ ነው። የአብላሪዎስም የምስክርነቱ መታሰቢያ ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። በዚችም ዕለት ደግሞ ቅዱስ መቃሪስ ምስጋና ይግባውና በጌታችን ስም በባህር ውስጥ በመስጠም አረፈ። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ሃይማኖቷ የጸና ምግባሪውም የቀና ክርስቶስ ያደረባት የመነኮሳይቱ የቅድስት ማርታ የዕረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷም ከኛ ጋር ይሆን ለዘላለሙ አሜን። ሰኔ አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ብሶይ ኃያል ሰማዕት ቅድስት ማርታ ለባሲተ ክርስቶስ በቅድስና የተወደሰች በስደት ያረፈች እናት ናት። ቅዱስ ያዕቆብ ምስራቃዊ፣ ቅዱስ ቢፋሞን ሰማዕት፣ ቅዱስ መቃርስ ሰማዕት፣ ቅዱስ መርቆሬዎስና ማህበሩ ሰማዕታት። ወርኃዊ በዓላት ጴጥሮስና ጳውሎስ፣ አቡነ ገብረ መንፈስ ቅዱስ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፋችሁና ሲያሳደዷችሁ በነም ምክንያት ክፉን ሁሉ በውሸት ሲናገሩባቸው ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ። ሐሰትም አድርጉ ከእናንተ በፊት የነበሩ ነቢያትን እንዲሁ አሳደዋቸዋልና። ማቴዎስ ምዕራፍ አምስት ከቁጥር አስር ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ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 በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አምን ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አምን ይቆየን። አቡነ ዘበሰማያት